አዲስ ነገር አለ፣ ማምሻ ጠብቁን። ምንድን ነው የምንጠብቅሽ? ምንድን ነው የምንጠብቅሽ? የሰው ትዳር እንደዚህ ብጥብጥ አደርገሽ ማለት ነው። እንዳይመለስ አደርጋሽ በጥብጠሽ ከህይወታቸው ወጣ ልዴ ነው ወይስ አብርሃም እና ሩት በቃ ተለያይተዋል። እኔ ልሄድ ነው ወይስ ልመለስ ነው ለማለት ነው የመጣሽ? አንቺ እኮ ተንከሴት ነሽ። የምሬ ነው ምልሽ አንቺ፣ ማለት ነው ሴት ስለሆንሽ ነው ያዘንልሽ እንጂ ማለት ነው። ውይ አልጋ ላይ አልጋ ላይ እኮ ነው ቪዲዮ ያሰራሽው አልጋ ላይ የአብርሽ ቪዲዮ ና የአንቺ ፎቶ ና የአብርሽ ፎቶ እኮ ነው አቀናብረሽ ኤዲት ያደረግሽ ማለት ነው። ተንከሲስ እንደ ተንከሲስ ሰው አለ እንዴ? እንደውም አጠቧት እኮ ኮሜንስ ደግ ያደረጋቸዋት። ለማንኛውም የምንፈልገሽ ነው። ደግሞ ስቃ ነው የመጣቸው። ደግሞ አታፍሪም እንዴ ማለት አታፍሪም ወይም ምለሽ ሴት ነሽ አትሳቂ። አይደለም ግን የሆነ የሰው ትዳር በጥብጠሽ ባህሌ ነው ብለሽ ያልሆነ ወሬ አውርተሽ ዋሽተሽ የሴትን ልጅ ሕይወት ብጥበጥ አደርገሽ እንደዚህ ሕይወትሽን ብጥበጥ ይበልና ማለት ነው። እንደዚህ ስቀሽ ስትመጪ ትንሽ አታፍሪም? እንደ እኔ በሆን እኔ በአንቺ ቦታ በሆን ማለት ከሚዲያ ጠፋ ነበረ። የምሬ ነው የምልሽ፣ ከሚዲያ እልም ብዬ ነበረ መጠፋው እንጂ እንዳንቺ እየመጣሁ ወይ ስትስቂ አያምርብሽ ወይ ስታለቅሽ አያምርብሽ። ሁሉ ነገርሽ አንድ አይነት፣ ስትስቂም ስታለቅሽም ነፍራቃ ነሽ። የምሬድ ነው። እውነቱን ነገር ነው የምናገረው። እኔ ያስጠላችኝ መቼ እንደሆነ ታውቃላችሁ? ኤዲት ያደረገች ቀን ማለት ነው ቪዲዮ ጭራሽ አልጋ ላይ ወስዳ የአብረሽ ፎቶና የራሷ ፎቶ ኤዲት አድርጋ ቪዲዮ የሰራች ቀን ነው ያስጠላችኝ። መጀመሪያ ላይ ስራ ነው በቃ ስራ ቢሆንም ግን ውሸት ስትዋሽ ደግሞ ውሸቶችዋን ወይኔ ወይኔ ወይኔ ወይኔ አሁን፣ አንቺ ሴት ልጆችሽ በነገራችን ላይ ውሸታም ነው የሚሆኑት። እኔ አንቺ መጨረሻ አላቅልሽም። ስትስቂ ማያምርብሽም፣ ስታልቅሽ ማያምርብሽም። ይቅርታ አድርጊ ልኝና እዛው ብቅሪ ነው የሚሻልሽ። እንዲሁ ብጥብጥ ብጥብጥ አደርገሽ ህይወትሽ እንደዚህ እንደበጠበጥሽ ልጅቷ እንዳሳመምሻት ሻት የሚያሳምም በሽታ ይስጠሽና አያገባኝም። አዎ ወይም ሬ ነው የምልሽ። ልጅቷ እኮ እንድትጎዳ ማንፈልጋት፣ ልጅ እንድትታመም ማንፈልጋት። የሰው ልጅ ይታመማል አይታመምም አይደለም። ነገር ግን አንቺ ብጥብጥ አድርገሽ እንድትታመም ያደረግሻት አንቺ ነሽ፣ ማንም አይደለም ከአንቺ ውጭ

ዛሬ ማምሻ ጠብቁኝ ብላለች። ስቃ ነው የመጣችው። መቼም ጥሩ ነገር አትጠብቁ በሷ በሷ እኔ በሷ ምንም ነገር አልጠብቅም። እና ሁላችሁም ደግሞ ሩት ተናፍቃናለች፣ ሩት ተናፍቃናለች፣ ሩት ተናፍቃናለች። እኔም ናፍቃኛለች። ትናንትና ራሷው ትመጣለች ብዬ ባንጋጥጥ፣ ባንጋጥጥ፣ ባንጋጥጥ አልመጣችም። ዛሬ ደግሞ ይመጣሉ የሚለቀቀው ቪዲዮ። እንግዲህ ምንም ማድረግ አይቻልም። ሲለቀቅ ነው ቪዲዮ የምናየው። ሲቀጥል ደግሞ እኔ ፈርቻለሁ። ቤት ሰዎች የሆነት ለመናገር ፈርቻለሁ ስላችሁ ያኔ እስከ ወዲያኛው ሌላ ነገር ይፈጠ ማቀራር ሳይሆን እስከ ጊዜውን ቢሆን ሌላ ነገር ሊኖር ይችላል። ቪዲዮውን ምናምን ብቻ አስጨናቂ ቪዲዮ እንደሆነ አይነት ብቻ አላቅም። ውድ ቤተሰቦች እውነት ለመናገር ልጅቷ ብቻ አልቅሳ እንድትመጣ አልፈልግም። እውነት ለመናገር ከጋሽ ጋሽዬ ሄዶ እሷ ጋር ነገር ግን አልቅሳ ወይም ደግሞ እሱ ጋር እራሱ ቁጭ ብላ እያለቀሰች ባትመጣ እኔ ደስ ይለኛል። አልቅሳ ባትመጣ ማለት ነው። አንቺ ተንከሲት ደግሞ ስቃ መታለች። ይህች ከንቱ ማለት ነው። የምር ከንቱ ከሆነሽ አንቺ ወይ አያምረብሽ ወይ አታፍር ወይ አታምር፣ ሂጭ ዘጊ። የምር ዘጊ ከሆነሽ እንዲሁ ስልችት ነው ያልሽ

አሁን እኮ ቻናል በአሁን ከዚህ በኋላ ሞኔታይዝ አይሆኑም እየተባለ ነው። ምን ይሰራልሻል? ቪዲዮ ለምንድን ነው የምትሰሩ? የምር ጋይስ ሞኔታይዝ አይሆኑም ከዚህ በኋላ ቻናል ከፍታችሁ የምትመጡ ሰዎች ተብለናል፣ ማለች ነው። እና ሞኔታይዝ የሆኑ ከዚህ በፊት የሆኑትን ገንዘብ ታገኛላችሁ፣ ከዚህ በፊት ያልሆናችሁ ደግሞ ሞኔታይዝ አትሆኑም ተብለዋል። እና ለምንድን ነው የምትመላለሹው? ማለች ነው። የሰው ድዳር እንደዛ ብጥብጥ አድርጋሽ ቶሎ ብለሽ ምን ያላደረግሽ ጥቅምሽ ተቀመሽ ምንድነው? ምንም አይጠቅምሽ። ወስላታ፣ የምር ወስላታ። እንዴት እንዳስጠላችኝ! ዘጋችኝ። እኔ ሴት ልጅ ዘጋችኝ፣ ያስጠላችኝ። ቢኪ አላቅም ነበረ ነገር ግን ውሸቶቿን ውሸቶች የዋሸች ቀን ብቻ ና ብቻ ና ይሄ የአልጋ ቪዲዮ ኤዲት አደረገች ሲባል ደግሞ የመጨረሻ አስጠላችኝ። ይህ ስተስጠላ እንደው አሁን ይሄ ልጅ ባለማባረሩ ነው። እኛ ጥፋተኛ ነሽ ብለን ድምድም ያደረግነው አብርሃም እንጂ አንቺ ከሆነሽ ሙሉ በሙሉ ጥፋት ያደረግሽው አንቺ ከሆነሽ ሙሉ በሙሉ ህይወቱ እንዲበጠበጥ ያደረግሽው አንቺ ከሆነሽ፣ ልጅቷ በዚህ በኩል እንድታለቅስ እንድትታመም ሰበብ የሆንሽ እኮ አንቺ ነሽ። አንቺ ተንከዚት፣ አሁን ደግሞ ያታፈርኩ ወንድም ዋጋ ግጥጥ ብላ መጣ። ደግሞ ወንድምሽ አይደለም ወንድምሽ አይደለም፣ እውነቴ ነው የምልሽ። እንደዚህ የሰፈር ሰካራም ይዘሽ ነው የምመጪው። ቀጣይ ደግሞ የአክስቴ ልጅ ወይም ደግሞ እህቴ ገና ቀጣይ ወንድሜ ብለሽ የሰፈር ጎረምሶች እንደምታመጪ ይሄ የታወቀ ነው። ለሹም ታመጪ እና ታላቅ ወንድሜ ነው ወይም ደግሞ የታላቅ የታናሽ ታናሽ ወንድሜ ነው ብለሽ ነው የምመጪው። ሶሪ ምንም ማድረግ አልችልም። እኔ የሩታ ህይወት እስከ መበጥበጥሽ ድረስ አስጠልተሽኛል። በተለይ ቪዲዮ ኤዲት ያደረግሽ ጊዜ ምን ያላደረግሻት ነገር አለ? ሴት ሆናችሁ ግን ሴትን ላይ እጃቸው ስትሰነዝሩ ትንሽ አታፍሩም እንዴ? ማፈሪያ ሁላ። እና ለማንኛውም ጋይ ማታ እንጠብቃቸዋለን። እቺ እንኳን ተዋት ጥሩ ነገር አንጠብቅም በሷ። ወይ የለም አብርሃም እና ሩታ በቃ ተለያይተዋለን፣ ልሄድ ነው ትላለች ወይ ታፍርም? ወይ ታፍር? የምሬ ነው ምላቸው አትልም እኳ አይባልም። በአንቺ ደህና ነገር አንጠብቅም። ወይ እንደዛ ለትል ትችላለች ወይም ደግሞ ምን ትላለች መሰላችሁ? በቃ ከወንድሜ ጋር ታርቀናል፣ አትሄጂም፣ ይቅርታ አትጠይቂ ብሎኛል ትላለች ማለት ነው። አንቺ ደግሞ ይቅርታ መጠየቅ ያለብሽ ህዝብም ጭምር ነበረ። ምክንያቱም ስለ ዋሸሽ ማለት ነው። ስለ ዋሸሽ ተነጋግራችሁ የተለያያችሁትን ነገር እኔ ለሩብ ታሳጭቻት ነው አቤት ሩታ በሆነ እኔ እኔ በሩታ ቦታ በሆን ማለት ነው እንዲሁ ጠፍጥፌሽ ነበረ። የምር በእሷ ቦታ በሆን ጋይ ስና ይቅርታ አደርጉልኝና ለዲራማ ይሁን ለምንም ይሁን ለእውነትም ይሁን ለውሸትም አልምራትም። እኔ የምር አልምራትም። እንደዛ ትለኝና ቤተሰብ የሌለበት ትዳር፣ እሺ እሱን አለች። እሱ ችግር የለውም ቤተሰብ የሌለበትን ሰርግ ያለችው አላቸው። ዝም በላት ምክንያቱም እኛ ሽምግልና እኔ ሰጥቻት ነበረ። በጠረጴዛ ዙሪያ ቁጭ ብለን ያለችበትም እንዲሁ ጋል ብዬ ሄጄ ነበረ መጠፈጥፋት የምሬ ነው ብላችሁ እንዲሁ በእጄ ነበረ መሞተው እቺ ልጅ ማለት ነው። እኔ ምንድን ነው የምትለኝ፣ እናቴ አንቺ በሰው እጅ ነው የምትጠፊ ትለኛለች። ያኔ በቃ ነገረኛ ነኝ ማለት ነው። ከድሮም ነገረኛ ነኝ፣ ከድሮም አይደለም። በነገራችን ላይ አሁን አሁን ነው ሶስት አመት ነው አራት አመት ነው መስለኝ ነገረኛ ሆንኩኝ። አራት አመት ይሆናል፣ በቃ የምሬ ነው ብላችሁ። ከዛ በፊት እኮ አንድ ቃል ሰው ከተናገረኝ አልመልስም ነበር፣ አሁን ግን

ወንበቀ ሲጣም ተደራርቦ ጭንቅላቴ ላይ ቁጭ ብለዋል ማለት ነው። ለማንኛውም ማታ እንጠብቃችኋለን የእነ አብርሃም ቪዲዮ ግን እኔ እንትን አልጠብቅም። ባይዘዌ ማለት እርቅ ወይ ምናምን እንዲህ ብሎ ነገር አልጠብቅም። እኔ አልጠብቅም በበኩሌ። ከጠብቃችሁ እናንተም ጠብቁ፣ ከሆነም ደግሞ እኔ ደስ ይለኛል። ዛሬ የሚያልቅ አይመስለኝም ለማለት ነው። አይታረቁም ሙሉ በሙሉ ሳይሆን፣ ዛሬ የሚያልቅ አይመስለኝም። ነገር ግን እንጠብቃቸዋለን ማለት ነው። ተግባባን አይደለም። እና ሩታየ ተናፍቀሻል። አልቀሰሽም ደግሞ እንድትመጪ አንፈልግም። አልቀሰሽ ባትመጪ እኔ ምሬ ነው ብላችሁ ደስ ይለኛል። እና አልቀሳ ስትመጣ ደግሞ ይሆናል አይደለ በቃ የሆነ አንድ የሰው ደካማ ጎኖ የምታውቁት ከሆነ ወይም የምትረዱት ከሆነ የሰው ልጅ ይሁን ይከፋችኋል፣ ቅስማቸው ይሰበራል፣ ያስጠላቸዋል ሁሉንም ነገር እና ያ ያ ነገር ስላለ አልቀሳ ስትመጣ ደስ አይለኝም እና አልቀሰሽ ባትመጪ ደስ ይለኛል የኔ ውድ። ሌላ ደግሞ ብዙ ሰው መረጃ ብሎ እያወራ ይገኛል። እሱ ማለት ታረቅ ብላለች ምናምን የሚባል ወሬ ማለት ነው አልታረቀም ወይም የሆነ ነገር ብላለች ምናምን የሚል ነገር ለሌላ ሰው ዝም ብሎ እንትን አትበሉ። እና ይታረቃሉ። ብዙ ልጆች ደግሞ እንዲታረቁ አንፈልግም ትላላችሁ። ሩታዬ እኮ ሁለት ነፍስ ናት፣ እና እናንተ ደግሞ መረዳት አለባችሁ ግዴታ ማለት ነው። ስለዚህ ከትዳር ዋጋ እንድትኖር ፍቀዱላት። የአብርሃም ደጋፊም ደግሞ ከሩታ ጋር እንዲለያዩ የምትፈልጉ አላችሁ፣ ለምን እንደሆነ አላውቅም። እናንተ ደግሞ ማለት ነው ማቀው ታሪክ የለም። የእናንተ ጉዳይ ሁሉም ከሁሉም ግ ያሳዘነኝ ጋይስ ጋሽዬ ነው። እውነት ለመናገር በጣም እየተሰደበ ስለሆነ ማለት ነው። ቲክቶክ ሰፈር ብትገቡ በጣም ነው እየተሰደበ ያለው እና አሁን ታርቃችሁ ከዚህ በኋላ ጸብ ፈጥራችሁ ደግሞ ጋሽዬ ባይመጣ እኔ ደስ ይለኛል። እውነት ለመናገር ቢሰደበም እያናክል እንትን አይልም፣ ያናድዳል እንጂ ያበሳጫል። ንግግራቸው የሆነ የሚሰይሙት ስያም የሚሰጡትን ነገር ያናድዳል እንጂ ያናክል እንትን አይለኝም። ምክንያቱም የራሳቸው ቤተሰብ መገመት አያቅተንም። ለማንኛውም ሰላም ሁኑልኝ በያላችሁበት